ደግሞ ምንድን ያልሻታውን? የምር ቦቸራ በጣም ነው ያዘንኩብሽ። እባክሽ አዘኑ ያደግንበት ነው ትደርሽበታለሽ። አሁን አሁን አንገልብጫት እንግሊዘኛዋን። ጭራሽ ከእኔ ንዴት ይልቅ የተናገርኩ እንግሊዘኛው ነው የሚያስጨንቀሽ? እህ ተረታ ይባይ ትይ ተረታ ይሞተልሽ እንዴ? እንግሊዘኛው ነገር። እንጃል። እኮ ያንቺም ንዴት እኮ በጣም ነው የሚያንገበግበኝ፣ ያሳስበኛል እኮ። ግን ሳንረሳት እንግሊዘኛዋን ከገለበጥሻት በኋላ ብናወራ። ቆይ ግን ትናንትና ከትምህርት ቤት ስቀር ምን ሆነ ነው የቀረችው ብለህ? ትንሽ እንኳን አታስበኝ?

ካላመሽኝ መሽኝ፣ አገላብጫ ሳይሻል እንዴ? እረ፣ እባክሽ እባክሽ። እና መቴ ጆርሻን ያልኩት አሁን፣ አታስቀይስ ደሞ። የጠየኩህን ብቻ መልስልኝ። እቺ አሁን ሸሙ ወንሁ ያልሻት ነው። አንተ ቦቻራ! አንቺስ ስንት፣ ምን ጉድ ነሽ እንዴ? ምን ሆንክ እንዴ? አሁን ቦቻራ ብለሽ ሰጮ እኮ ገጠር አለች። ወላሳን አስታወሺኝ። ምን ነው ደሞ? እሷ ማናት? እሷን እንኳን አታውቂያትም? አልፎ አልፎ ኮረፌ የምትሸጥ መልካም ሰው ናት። ኮረፌ ግን ታውቂያለሽ እንዴ? ምንድን ነው ደሞ? ጎበዝ ልጅ እንግዲህ። ምንድን ነው ኮረፌ ማለት? አሁን የጠየኩህን ብቻ መልስልኝ። ሌላ ነገር መስማት አልፈልግም። አንተ ልጅ አሁንም ይሄው ሼም ወን ዩ የሚለው እናደር ቦቸራ አይደለም። እና ምንድን ነው ከሄቨን ጋር በድጋሚ ተሳስማልኝ። አረ እናት ዓለምተኝ እ መዋሸትም አልዋሽም። ታዲያ ለምንድን ነው ፍቅር እንደያዙ ሰው ማተውን? ፍቅር የያዘው ሰው እንዴት ነው የሚሆነው? ፍቅር የያዘው ሰውማ ማ ከፈቀራት ልጅ ጋር አይርቅም። አስር ጊዜ ደግሞ ስር ስራው ነው የሚለው እሷ ካል ሰማችሁስ እንዴ ባሰሙም ከስራ መጥፋት የለበትም ፍቅር አይደል። የቀረ ነገር ካለሽ ተጨማሪ፣ ለጊዜው ያለኝ ይሄ ነው። እንግዲህ እኔ እናት ፍቅሬን ሲሆን ድህነቴን አይታለን አቀችኝ። ሴት ከዚህ በላይ የሆንኩ መጃጃል አልፈልግም። እሺ ምን ማለት ነው? አስገልብጪና አድርሽ ይልቃውን ሄጂ ሻይን መቀቀል ቆቀሬን መጥበስ ይኖርብኛል።

ለነገሩ ወንጨ ይገባሽ። እንዴት፣ ይሄውልሽ መጀመሪያ ይሄ ነገር እንዲገባሽ፣ እንደኔ በጣም ቆንጆ ሴቶች እየመጡ የሚያስቸግሩት ወንዶች እየመጡ የሚያስቸግሯት ሴት መሆን አለብሽ። ገባሽ ማለት ቆንጆ አይደለሽ እያልከኝ ነው? አረ፣ ጀሬሞች ቆንጆ ነሽ። ግን ቁንጅና ተረጓሚውን ከቀየረ ነው ቆንጆ የምትባይ። ሂዳ እዛ ዱቄታው አመዳም። እሺ፣ እንኳን እናንተም ቆንጆ ተብለሀል። ዱቄታ፣ አሁን አሁን ግን ምን እንደማስብ ታውቂያለሽ? ምን አሰኛ ምን አለበት እንደዛ ምኪ፣ ዱቄታ፣ አመዳም፣ ቦርጫም፣ ጥቁር በሆን። ፊት በጣም ብዙ ታወራለህ አባቴ። በዚህ በኩል ደግሞ ገንድ እየመጣ ይኸውልሽ ጥረግባ ይሽኔ እንደውም ሴት በስቶብኛል። አንቺ እንኳን ተቀነሽልኝ። እኔ እዛ ወይ በቴ ሸጋሎ ገነቴ በቴ ሰፊ ደረቴ በአንተ ቤት ማለፍ ነው። ውይ በስመ አብ ወልደ መንፈስ ቅዱስ ጀሪ ነሽ እንዴ? ይ ቦቸረ ነኝ እና ማነኝ እኔ እኮ በዚህ ጋር እኮ እያለ እኮ ከራሴ ጋር ስታሳብ ስከራከር እኮ ብታይ ምን ብለህ አንደኛው መንፈስ ምን ይለኛል? አረ እቺ ልጅ የሪና አያት ይለኛል። እሺ እባክህ። አረ ቆይ ቆይ ቆይ። ደግሞ አንደኛው ስሜት ምን ይለኛል? አረ በፍጹም እቺ ልጅ ሚዳቋ አይደለችም ጎማሬ ነች ይለኛል። አረ በስመ አብ ወልደ መንፈስ ቅዱስ፣ ቦቸራ ጎማሬ ከሆነች ሩጥ ብዬ ልሮጥ። ስልክ ሆነው የጠራሽ። አሁን በአንተ ሜት ቀልድ ሞትኋል። አሳቤ ማ እንደዛ ነበር። ወረኛ እየ ሰው ነገር። እኔ አልሆንሽም እምጠቅምሽ ሰው አይደለሁም። ተይኝ ላንቺ መሆን ሰው አይደለም ስልሽ፣ እኔን አፍቅረሽ የመንገድ ላይ መጠበቅ ሆነ አይደል ስራሽ? አንድ ነገር ልንገር፣ ብትጠበስም አትሸተኝም። እሺ እሱን እንኳን ታዩ። የምናቀውን እናቃለን ብንናገር እናልቃለን አሉ ማማስካሉ። መናገር የፈለከውን ቀጥታ አትናገርም? ምን እንደ አሮጊት አሸሙራለሁ? እሱማ እናገራለሁ። ይኸውልሽ፣ እኔ ገና ሳልጠበሽ አትችሽ መሰለኝ። እናቱ ገበያ እንደሄደች በት ህጻን እንዲህ ስቅ ስቅ እያልሽ የምታለቅሽው? አ ብቻ አንተ ናፍቅሬ ያለቀስኩ መስሎ እንደሁን። አይ ናፍቅሬሽ ነው ያለቀስኩ እና ማለት ነው እሱ ሲያምርህ ይቀራል። እሺ ቆይ ቆይ ቆይ ቆይ ቆይ እና በአንተ ፍቅር ምክንያት አይደለም ማለቅ ሰው ልትይ ነው እኔ ካንተ አይደለም ፍቅር ያዘኝ እኔን ያስለቀሰኝ ሌላ ሰው ነው አረባክሽ ሞኝሽ እንፈልጊ እኔ ቦቼ ወልሽ እንኳን እቺን አይደለም የዝም ጠንጋራ እርጉዟን ሁሉ ላይ ይጫቃለሽ ቦቼ ሞት ካንተ አይደለም አ አረ ገደለችኝ እንዴ እንዴ እንዴ እንዴ ምን ሆንክ ብትወጂኝ ኖሮ ቦቼ ሙት ብለሻት ነበር ስለዚህ ስለዚህ አልወድህም ማለት ነው እና ግን ማና አባቱ ነው እንደዚህ በፍቅር ንፍርቅ ያረገሽ ምን አገባ እሱማ ምን አገባኝ ባገኛው ግን አስፈረመው ነበር አድናቂው ነኝ ከኔ የተሻለ ምን ያህል ቆንጆ ውብ ሆነ ያንችን ልብ ያሸነፈው ብዬሽ እኮ ነው። እንግዲህ ምን ታደርገዋለህ። ሳስበው ሳስበው ግን ያፈቀርሽው ጉማሬ ነው። ምን ማለት ነው? ያው ዘመድ ከዘመዱ አህያም ካመዱ ይባላል። ጉማሬም ከጉማሬ ውጭ አያፈቅርም ብዬሽ እኮ ነው። ልክ ነህ። ቁጭ አንተን የመሰለ ጉማሬ። እባክሽ ቦ ምን ነው ቦቼ ቀና እንደ ኧረ፣ እባክሽ እኔ እንዲህ ችግ ችግ እያልሽ ብትጠበሽ አሸችኝ። እንዲህ ዝም ብለው ሳያስፈቅዱ ዘረፋ ምንም ደስ አይለኝም እኔ የምጠቀማቸው ቃላቶች ደግሞ ኮፒራይት አላቸው። እንግዲህ እንከባበራ። ይኸውልሽ ባነሰዳደብ ጥሩ ነው። እሺ መሰዳደብ ራሱ እኮ ከተማረ ሰው ጋር ሲሆን ነው ደስ የሚለው። እና እኔ ቀስቴ መሰልኩሽ? እንደ ሰሚ ቦቼ እኮ ነኝ፣ ከተማሩ ሰዎች ጋር ሙሉ ጀግና። ግልጡን ንገረኝ ካልከኝ ሆንክ ጎማሬ ነህ። ይህቺ ይህን ይወዳል።